ሰላም ቤተሰብ፣ እንዴት ናቸው የሀይሚና የቡራዬ ቤተሰቦች? በጣም ጠፍቻለሁ። ዛሬ ይመጥቻለሁ ያው የደስታችሁ ቀን አብሬያችሁ ልካፈል ብዬ ነው ማለት ነው። ጋይዝ እንዴት ናችሁ? ሊውዶች ደህና ናችሁ? ቆይ ሰላም እላችኋለሁ በመጀመሪያ ደረጃ ለቡራ መልእክቴ ላስተላልፍ። ቡራዬ እንኳን ተወለድክ፣ እንኳን ደስ አለ፣ እንኳን ለዚች ቀን ደረስክ እና እንኳን ለልደትክ በሰላም አደረሰክ እያልኩኝ ማለት ነው። ጋይስ እንዴት ናችሁ? ደህና ናችሁ? ይጠፍተናል። ቡራ በጣም ይለያል የዛሬው ፕሮግራምክ። በእርግጠኝነት ሰፕራይዝ ነው እየተደረገው። ሰፕራይዝ ያደረገችው ደግሞ ሀይሚናት፣ ሀይሚና ሰፕራይዝ ያደረገችው። የዛሬው ይለያል። ከሌላ ቀን ለየት የሚያደርገው ነገር ምንድን ነው? እንደምታዩት በፒክቸር ላይ እንግዲህ ተገጣጥመዋል ማለት ነው። ግንባር ለግንባር ተገጣጥሞ እየተያዩ ነው። የዛሬው ምን እንደሚሆን ጠርጥሩ እስኪ ጠርጥሮ ምን የሚሆኑ ይመስላችኋል ጋይስ? ዛሬ ምን የሚፈጠር ይመስላችኋል? በዚህ የልደት ሰፕራይዝ ላይ ሀይሚና ቡራ ወገብና ትከሻ በመያያዝ አደገኛውን ዳንስ ይደንሳሉ። በመቀጠል ግን ቡራ ተንበርክኮ ለሀይሚ ቀለበት ቢያደርግላት ምን ይመስላችኋል? ባይዘዌ ሁለቱ በጣም ነው የሚዋደዱት። እጅግ በጣም ከምትሉት በላይ ፍቅር አላቸው። ግን ለምንድን ነው ፍቅራቸውን ይፋ የማያደርጉልን? ሁሌ እኔ የምለው ይሄንን ነው። አሁን ብዙዎቹ መጭና አኔ ያቸኩ የሆነ ቀን ያደርጉታል ምናምን ኖ ሊሆላችሁ። ምን አለ መሰላችሁ፣ የሰው ልጅ ጥሩ ፍቅር ላይ እያለ የሆነ ስቴፕ ከሄደ የመለያየት እንትኑም በጣም ጠበብ ይላል ማለት ነው። የሆነ ሰው ግን ነገዛሬ ነገዛሬ ነገዛሬ እየተባለ እኔ ወንዶችን አላምናቸው። የምር ሴት፣ ሀይሚ ከእሱ ጋር ረጅም ጊዜ ለመቆየት ትችላለች። ሴት እኛ ልባችን የመቆየት አቅም አለው። ወንዶች ግን እንደኛ አይደሉም። በተፈጥሮ በተፈጥሮ እንደኛ አይደሉም። እኔ ለምሳሌ የምደግፈው ነገር አለ። ለምሳሌ በእስላሚኮች ማለት በእስላሚክ አስተምህሮ ሴቷ ትሸፋፈን፣ ወንዶች እንዳይሳሳቱ የሚል ብዙ ዲቴል ባለ አቅም ያው፣ እኔ የእምነቱ ተከታይ አይደለሁም፣ ግን ይሄንን ፓርታቸው በጣም ነው የምወድላቸው። ለምን መሰላችሁ? ሳይንስ ራሱ ይላል ሳይንስ ራሱ ወንዶች ቶሎ ስሜታዊ ናቸው። ሴት ደግሞ ምንም ነገር ቢገጥማት ባሏን ፈታ እኮ አስራ ምናምን ዓመት ወንድ ሳታ የምትኖር ሴቶች እኮ አሉ። ባሎቻቸው ሞተው ረጅም ዓመት ወንድ ሳያዩ እድሜ ልካቸውን ከሌላ ወንድ ጋር ሳይገናኙ ልጆቻቸውን እያሳደጉ የሚኖሩ አሉ። እና ሴት ልጅ መቆየት ትችላለች፣ ወንድ ግን ስሜታዊ ነው። ስሜታዊ ነው። እና ይሄ በሙስሊሞች ተሸፋፈን ሴት ልጅ ወንዱ እንዳይሳሳት የሚባለውን ፓርት በጣም ደግፈዋለሁ። ወንዶች ባዩት ነገር ላይ ሁሉ አምሮት አላቸው አላቸው። እና ሳይንስም እንደዛው ነው። እና እኔ ደስ የሚለኝ ነገር ቢኖር ይሄ ነው ማለት ነው። እና ባይቆዩ በቃ የሆነ ቶሎ ቀለበታቸውን እስር አድርገው ወደ ራሳቸው እንትን ቢገቡ ብዬ አስባለሁኝ እና ይሄ ቢሆን ደስ ይለኛል። ይሄ የኔ አመለካከት ነው፣ ብዙዎቻችሁ እንዳይከፋችሁ የኔ ሀሳብ ነው። ይሄ ኦኬ፣ ቢሆን ደስ ይለኛል። ካልሆነም ያው እኛ ምንም አማራጭ የለም፣ ባለቤቶቹ ያውቃሉ ስለሁሉ ነገር። ግን ብዙ ነገር የሚሰማው ነገር አለ፣ ባይዘዊ በጣም ብዙ የምሰማው ነገር አለ፣ ግን እዚህ ማውራት ስለማንፈልግ ነው። በጣም ብዙ ነገሮች አሉ። ዛሬ ደስታ ቀን ነው እና እንደዚያ ወሬ ማውራት አልፈልግም። እና ለዛም ነው ብዙ ጊዜ እንዲህ ቃል ቢገባላት ቀለበት ቢያስርላት የምለው ለዛ ነው። ምክንያቱም ካያችሁ ቤታቸውን ዝግት አድርገው የሚዶልቱ ቲክቶክ ላይ ብዙ ሰዎች አሉ፣ ብዙ ጣም ብዙ ማለት ነው። እና ብዙ መረጃዎችን እሰማለሁ፣ ይደርሰኛል። ለዛም ነው ቀለበት ቢያስርላት እሷም ሱ እሱም እሷ ቢሆኑ የምለው እና ለማንኛውም ዛሬ በልደታችሁ ቀን እኔ መልካም ምኞቴን ብቻ ነው መግለጽ የምፈልገው መልካም ምኞቴ ደግሞ ሀይሚዬ ይህን ፕሮግራም ለሱ ብለሽ ሰፕራይዝ ለማድረግ በጣም ብዙ ዋጋ ከፍለሽ ብዙ ነገር አድርገሽ እንዲህ ስላደረግሽለት በመጀመሪያ ለአንቺ ክብር ይገባሻል። በመቀጠል ደግሞ ቡራ እሷ አንተን ለማስደሰት ይሄ ሁሉ ነገር ዋጋ የምትከፍል ሴት ናት እና ሁሉ ጊዜ ውደዳት፣ አክብራት። በመልካም በመጥፎ በችግርም በደስታም ጊዜያችሁ እንዳትለያዩ፣ ይሄ መልእክቴ ነው። ሀይሚ በጣም ጭምት ሴት ናት፣ ጠንካራ ሴት ናት። እዚህ ዩቱብ ላይ ከምናያቸው ሴቶች ለየት የምትልብኝ ሴት ብትኖር ሀይሚ ናት። ሀይሚና ሩታ ይለያሉ፣ ጠንካራ ናቸው። ምንም ነገር ቢገጥማቸው ያን ችግራቸውን ለማለፍ በብዙ መንገድ ዋጋ ሲከፍሉ ነው የማያቸው እና የሰው ልጅ ችግር አይገጥመውም አይደለም፣ ይገጥመዋል። ግን እነሱ ለየት የሚያደርጋቸው ለሚገጥማቸው እንኳን ችግር እንዴት ዋጋ እንደሚከፍሉ እንዴት ያንን ችግር እንዴት ማለፍ እንዳለባቸው ጠንቅቀው የሚያውቁ ሴቶች ናቸው። እሩታም ሀይሚዬ ማለት ነው እና በጣም ነው የማከብራችሁ የእውነት ጥንካሬያችሁን ሳላደንቅ አላልፍም። ጠንካራ ሴቶች ናችሁ። በርቱልኝ። ሀይሚዬ አንቺን በርቺ። ቡራ አንተ ማሰብበት እንዳልኩክ የሆነ ቀን ሰፕራይዝ እንድታደርጋት እንፈልጋለን። ባይ ባይ።